ሰላም ጤና ስጥል እንደምናምሽታችኋለን። ክብሯትና ክብሯን ተመልካቾቻችን ካሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከዚህ ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቹ ጋር እኔ ምናሴ ሽጥላ አብራችሁ ቆያለሁ። አብራችሁ ነው። በኢትዮጵያ ዋንጫ ደሴ ከተማና ንብ አሸንፏል። በትላንትና ሁለት ጅማሮን ያደረገው የ2018 የኢትዮጵያ ዋንጫ ውድድር ዛሬም በተለያዩ ጨዋታዎች ቀጥሎ ተካሂዷል። ጠዋት ላይ በተካሄደ ጨዋታ ደሴ ከተማ መንጌ ቤንሻንጉልን 2ለ0 ሲያሸንፍ ንብ ከቦሌ ክፍለ ከተማ ጋር ያካሄዱት ጨዋታ 0 ለ0 መጠናቀቁን ተከትሎ በተሰጠው የመለያ ምት ንብ 7 ለ 6 በሆነ ውጤት ማሸነፍ ችሏል። ከሰዓት በኋላ በተካሄደ ጨዋታ አቃቂ ቃሊቲ በብሩክ ተስፋዬ ብቸኛ ጎል ነቀምቴ ከተማን አንድ ለ0 ሲያሸነፍ ቢሾፍቱ ከተማ በተመሳሳይ አዲስ አበባ ከተማን በኤርሚያስ ግርማ ብቸኛ ገብ ማሸነፍ ችሏል። ጉለሌ ክፍለ ከተማ የ13 ነባር ተጫዋቾቹን ውል ማራዘም ችሏል። የኢትዮጵያ ሴቶች ከፍተኛ ሊግ ተሳታፊ ክለብ የሆነው ጉለሌ ክፍለ ከተማ የበርካታ ነባር ተጫዋቾችን ውል ለተጨማሪ ዓመታት ማራዘም ችሏል። በተጠናቀቀ ውድድር ዓመት 35 ነጥቦችን በመሰብሰብ ስድስተኛ ደረጃ ይዞ ያጠናቀቀው ጉለሌ ክፍለ ከተማ ግብ ጠባቂዎቹን ቆንጂት አበራ፣ ኢየሩሳሌም ወሰኔና ፍቅረ ኩምሳን ውል ማራዘም ችሏል። በተከላካይ በኩል የኤልሻዳ ዮሴፍ፣ አለምነሻየለ፣ መክሊት አበበና ምንትዋብ ሀይለ ሚካኤል ውል ሲያራዘም በአማካኝ በኩል ሰላማዊ ተሸ ቱ ጥሩ ዓለም ደሳለኝና ሰላማዊት ባሳ እንዲሁም በአጥቂዎች በኩል አርሴማ ከበደ፣ ፍጹም ፈልሀና ሲሪያ የተሾመን ውል ለተጨማሪ ዓመታት ማራዘሙን አስታውቋል። በእንግሊዝ ካራባ ካፕ ጥሎ ማለፍ ጨዋታዎች ምሽት ይከናወናሉ። የእንግሊዝ ካራባ ካፕ ጥሎ ማለፍ ጨዋታዎች ምሽት ሲካሄዱ አርሰናል በሜዳው ብራይተንን ሲጋብዝ ማንቸስተር ሲቲ ከሜዳው ውጭ በመጓዝ ስዋንሲ ሲቲን ይገጥማል። የሊጉ መሪነት በአራት ነጥቦች ልዩነት እየመሩ የሚገኙት መድፈኞቹ ምሽት አራት ሰዓት ከ45 በኤምሬስ ስቴዲየም ብራይተንን ሲጋብዙ በተመሳሳይ ሰዓት የፔፕ ጋርዲዮላው ማንቸስተር ሲቲ የሻምፒዮንሺፑን ክለብ የሚገጥም ይሆናል። በሊጉ አራት ተከታታይ ጨዋታዎችን የተሸነፈው የአርነስኖቱ ሊቨርፑል ለመጀመሪያ ሽንፈት ያደረገውን የኦሊቨር ግላስ ነው። ክሪስታል ፓላስ በሜዳውን ፊልድ ሲጋብዝ ምሽት አምስት ሰዓት ኒውካስል በሴንት ጄምስ ፓርክ ስቴዲየም ቶተናምን የሚጋብዝ ይሆናል። ቡካይ ኦሳካ ከክለቡ ጋር ያለውን ውል ለማራዘም በንግግር ላይ መሆኑ ተገልጿል። የሀል ኢንድ አካዳሚ ፍሬ የሆነው እና ባለፉት ዓመታት በአርሰናል አስደናቂ ውድድር ጊዜም በማሳለፍ የክለቡ ወሳኝ ተጫዋች የሆነው እንግሊዛዊ ተጫዋች ቡካይ ውሳካ አዲስ ኮንትራት ለማራዘም በድርድር ላይ እንደሚገኝ ተዘግቧል። ድርድሩም በጥሩ ሁኔታ ላይ እንደሚገኝ ሲገለጽ፣ የእንግሊዛውን የመስመር ተጫዋች ኮንትራት የማራዘም ሂደት ከሳምንታት በፊት የተጀመር ሲሆን ድርድሩም በስምምነት እንደሚጠናቀቅም ይጠበቃል። ዊሊያም ሳሊባና ጋብርኤል ማጋሌሸን በቅርቡ በክለቡ ኮንትራታቸውን ያራዘሙ ወሳኝ ተጫዋቾች ች መሆናቸው የሚታወስ ሲሆን ሌላኛው ወሳኝ ተጫዋቻቸውን ኮንትራት ለማራዘም በንግግር ላይ መሆናቸውም ተመላክቷል። ጁቬንቱስ ሉቺያኖ ስፓሌቲን ለመሾም መስማማቱ ተነግሯል። የጣሊያኑ ሴሪያው ክለብ ጁቬንቱስ አዲስ አሰልጣኝ በኃላፊነት ለመሾም ከስምምነት መድረሳቸው ተመላክቷል። ጣሊያኑ አሰልጣኝ ሉቺያኖ ስፓሌቲ ጁቬንቱስን በኃላፊነት ለመረከም ከስምምነት መድረሳቸው ሲገለጽ፣ አሰልጣኝ ሉቺያኖ ስፓሌቲ ከጣሊያን ብሔራዊ ቡድን ጋር ከተለያዩ በኋላ ያለ ኃላፊነት እንደሚገኙም ይታወቃል። አሰልጣኙ ቡድኑን እስከ ውድድር ዘመኑ መጨረሻ ለመምራት ከስምምነት መድረሳቸውን እየወጡ ያሉ መረጃዎች ያመላክታሉ። በጣሊያን ሴሬ ዘጠነኛ ሳምንት ጨዋታዎች ቀጥሎ ዛሬ ምሽት ይካሄዳሉ። የዘጠነኛ ሳምንት የጣሊያን ሴሬ የጨዋታ ትላንት ጅማራዎቹን ሲያደርጉ ዛሬ ምሽት በተለያዩ ጨዋታዎች ቀጥሎ ይካሄዳሉ። የክርስቲያን ኪቩ ኢንተር ሚላን ምሽት 4 ሰዓት 45 በሜዳ ፊዮረንቲናን ሲጋብዝ፣ በተመሳሳይ ሰዓት ቦሎኛ ከቶሪኖ እንዲሁም ጄኗ ከክሮሜንሴ ጋር የሚጫወቱም ይሆናል። በእኩል 12 ነጥቦች 8ኛና ዘጠነኛ ደረጃ ላይ የሚገኙት ዩቬንቱስ እና ዩዲኔዜ ምሽት 2 ሰዓት 30 በአሊያንዝ ስቴዲየም ሲገናኙ፣ የጂያምፒሮ ጋስፔሪኒ ሮማ ደረጃውን ለማሻሻል በስታዲ ኦሎምፒኮ ዲ ሮማ ስቴዲየም ፓርማን ምሽት የሚጋብዝበት ጨዋታ ተጠባቂ ይሆናል። ባርሴሎና ገቢ የሚያስገኝለትን ጨዋታ ለማድረግ ማሰቡ ተመላክቷል። የስፔኑ ክለብ ባርሴሎና በማያሚ ከቪያራል ጋር የነበረውን ጨዋታ ከተሰረዘ በኋላ አምልጦት የነበረውን ገቢ ለማካካስ በፔሩ ጨዋታ ለማድረግ እያሰበ መሆኑ ተመላክቷል። ሙንዶ ዲፖርቲቮ እንደዘገበውም ከሆነ በፔሩ ሊደረግ የታቀደ የወዳጅነት ጨዋታ ከ7 እስከ 8 ሚሊዮን ሮ ገቢ ሊያስገኝ ይችላልም ተብሏል። ገቢ ለማግኘት የተለያዩ መንገዶች እየፈለገ የሚገኘው ባርሴሎና በዚህ ወር መጀመሪያ ላይ በሊቢያ ጨዋታ እንደሚያደርግ የቀረበለትን ጥያቄ ውድቅ ማድረጉም የሚታወቅ ነው። የክለቡ ፕሬዚዳንት ጆአን ላፖርታ የፔሩን ጨዋታ ለማድረግ የክለቡ ፈቃደኝነት ለማረጋገጥ ተጫዋ ተጫዋቾቹን አሰልጣኞቹና የስፖርት ዳይሬክተር ዴኮን በግል ማነጋገራቸውም ተገልጿል። የወዳጅነት ጨዋታ ለማድረግ የታሰበው በ2025 የመጨረሻው የላሊጋ ጨዋታ ከተደረገ በኋላ መሆኑም ተመላክቷል። ክቡራትና ክቡራን ተመልካቾቻችን፣ ለምሽት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚህ አበቃው። መልካም ምሽት።